እሬቻ ሃይማኖት በደንብ ነው የምነገር። እሬቻ ሃይማኖት ነው። የዛ እምነት ተከታይ አይደለ። የዛ እምነት ተከታይ ለሆኑት መቀበል ይችላል። እሬቻ የዋቄፈና እምነት ተከታዮች የሚያከብሩት እምነታቸው። ስለዚህ የዛ ሃይማኖት ተከታዮች ያከብሩታል። እኔ አላከብሩም። እሬቻ ለማስወገድ ወደ አደባባይ መውጣት አለበት። ገዳይ የገዳይ ለማንም የማይራራ እሬቻ በጣም ከፍተኛ መሪም ነበረ። ያን የምመራ ቃልቻ ነው ያ ቃልቼ፣ አመቼ ሳ የሚባል እንትን አለው። ልጅ ይባርካል ተብሎ ልጅ ስወለድ ይወሰዳል። ወላጆች ሶስት ልጆቻቸውን የመጀመሪያ ወሰዱ። ልክ ከዛ እሱ እንትን አቅፎ ያለውን ብሎ ሲለቃቸው ሞቱ። ሶስቱ በመንገድ ሞቱ፣ ወደ ቤት ሳይገቡ። በኋላ አባት እንደዛ የሚሞቱ ከሆነ እንደዚህ በቤታችን ሰላም የለ በጎረቤት ሰላም የለ። በዚያ ነው የማውቀው ሴጠንን የማውቀው። ኢሬቻ እና ዛሬ የሰላም ነው የምናም ምናምን ብሎ የሚቀባጥሩት ምን አይነት ሰላም እንደሆነ ጌታ ይወቅን። ያላት የትኛው ሕዝብ ነው ሰላምን ያመጣው? የኦሮሞ ሕዝብ ለምን ይገዳደላሉ? ሰላም ካመጣላቸው ለምን ኦሮሞን ለምን ኦሮሞን ይገላል? ኦሮሞ ለምን ኦሮሞን ይጠላል? በእውነት ሰላም ከሆነ በጌታችን ሰላም አልነበርም። ሴጣን እያፋጭ መጥቶ እናቴን ሲደፋት እኔ በጆሮዬ ሰምቻለሁ፣ በጆሮዬ በዛን ጊዜ አባቴ ይሰግዳል። ከዛ በኋላ ይጠይቃል። እንደዚህ አይነት በግ እንደዚህ አይነት ዶሮ አምጡ ይላል። ደግሞ የሚጠይቀው ዶሮ በሀገር የሌለ ዶሮ እንደዚህ አይነት መልክ ያለው እንግዲህ እሱ የሚጠይቀው በቅ በሀገር የሌለውን መልክ ያለውን አጋንንት ሴጣን እግዚአብሔር ለዘላለም ይገስጸው። የዚህ አይነት ችግርና መከራ ውስጥ ጨለማ ውስጥ ነው ያደርኩት። በህዝባችን ላይ የሚያደርሰው በቤታችን ሰላም የለ፣ በጎረቤት ሰላም የለ። አይ የዚህ አይነቱ ነገር ነው። እንደዚህ በዚህ አይነት በዚያ ነው እኔ የማውቀው፣ ሴጠንን የማውቀው። ኢሬቻ እና ዛሬ የሰላም ነው የምናምን ምናምን ብሎ የሚቀባጥሩት ምን አይነት ሰላም እንደሆነ ጌታ ይበቅን፣ ያላት ምን አይነት ለየትኛው ህዝብ ነው ሰላምን ያመጣው? ለኦሮሞ ህዝብ ለምን ይገዳደላሉ? ሰላም ካመጣላቸው ለምን ኦሮሞን ለምን ኦሮሞን ይገላል? ኦሮሞ ለምን ኦሮሞን ይጠላል? በእውነት ሰላም ከሆነ የኢትዮጵያ ሃይማኖቶች በሙሉ የብሄር ብሄረሰብ የኛ ሀገር የዛ ምናምን ምናምን ምናምን አማራ ለምን አማራን ይገላል? ትግራይ ለምን ትግሬን ልጆች ለምን ይፋጃሉ ይሄ በምድራችን ያለው መናፍስት አጋንንት ከመሰረቱ ህዝብ ወጥቶ አለ ይሄ ችግር መወገድ አለበት ብሎ በአደባባይ ሬቻ ለማክበር አይደለም፣ ሬቻ ለማስወገድ ወደ አደባባይ መውጣት አለበት። ገዳይ የገዳይ ለማንም የማይራራ ሰዎች ቃሽ ሌሊቱን ሌሊቱም በቀደም ዶክተር በቀለ ዳሪያ ጋር ኢንተርቪው ንግራ ንትን እናወራ ነበር። እንደዚህ ደግሞ ደሞ አሁን እሺ ሌላ ወንድም በዛ ሁኔታው ውስጥ ያደገ የምን ሰላም ነው የምን ይረውት ነው የምን ባህል ነው የሰይጣን ባህል የህዝቤ ባህል እንደሆነ እኔ አልፈልግም የሰይጣን ባህል ገዳይ ባህል የህዝቤ የእስራኤል አምላክ እግዚአብሔር ከማንኛውም አይነት አጋንንታዊ ባህል የኢትዮጵያን ህዝብ ነፃ ያውጣው የኔ ጸሎትና የኔ አባምነት አሁን እኔ እኮ ያነበብኩት አይደለም በወሬ የሰማሁት አይደለም፣ እኔ ባይኔ ያየሁት። ማን ነው ስልጣን ያለው መጥቶ ይሄን ሊጠይቀኝ የሚችል ማን ነው እንዴ? አጋንንት እሺ ብሎ ወደ እኔ ሊልክ ይችላል ሪስክ? አሁን ደሞ እኔ እኮ ባይኔ ያየሁት ወላጆቼ ያለፉበትን ህዝቤ እንዳያልፍበት ነው እኮ የኦሮሞ ሕዝብ እንዳያልፍበት እኮ ነው። ይሄ እኮ ጨለማ ሴንት መከራ ሴንት ክለት በዛ ውስጥ የኦሮሞ ሕዝብ እንዳያልፍ እኮ ነው የምፈልገው የምጸልየው። ሕዝብን በጣም ነው ወደው ሕዝብንም በዛ እንዲያልፍ አልፈልግም። በጣም ነው የምወዳቸው ከጓዳቸው ያ አጋኒንት አጋኒት አጉ የሆነ በሙሉ መውጣት አለበት። ምንድን ነው ይሄ ነገር ከኛ ጋር ያለው ምንድን ነው የሚደረገው እዚህ ውስጥ ይሄ አሁን ይሄ የእሬቻው ኬስ በጣም ብዙ ሚሊዮን ህዝብ አንድ ላይ በመሰብሰቡ የብዙ ጊዜ ስለ በዓላት ምናምን ስነሳ የእሬቻው ኬስ በጣም ገጽቦ ይወጣል ሌላው ማህበረሰብ እንደዚህ አይነት ነገር እየፈጸመ እንዳይደለ አይነት ይህ በጣም ትልቅ ስጠት ነው ኢትዮጵያ ውስጥ ያለው ብሔር ብሔረሰብ ሁሉ በራሱ አውድ በራሱ አኳኋን የነበረውን ከባህሉ ጋር ባህሉን ሁሉም እያነሳ ነው እየተጠቀመበት ነው። በዛ ውስጥ ደግሞ ባህላዊ ሃይማኖታዊ ስርዓቶች እና የሃይማኖት በዓላት ቀኖችን ኦልሬዲ እየፈጸመ ነው ያለው ክርስቲያኖች ሆነን በኢሬቻ ብቻ አይደለም፣ በሁሉም የኢትዮጵያ ብሔር ብሔረሰቦች ውስጥ ያለን ማህበረሰቦች በምንካፈለው ቦታዎች ላይ ለምንድን ነው እዚህ ቦታ ነው የሚሄደው? ለምን? የሚታደርጉትን ሁሉ ለእግዚአብሔር ክብር አድርጉት ይላል መጽሐፍ ቅዱስ። መጽሐፍ ቅዱስ ከብሔሬ ከባህሌ ከስርዓተ ቀርቶ ከራሴ ማንነት ምንለጅቷል እናንተ ይላል፣ በዋጋ ተገዝታችኋል። እና የምን አይደላችሁም፣ የራሳችሁ አይደላችሁም። የኔን ባህል የኔን ስርዓት የማይቀበል ክርስትና በአፍንጫ ይውጣ ምናምን ብለው ሰዎች ስናገሩ ሰማለሁ። እነዚህ ሰዎች ክርስቲያኖች ናቸው ወይ? እ ክርስቲያኖች ናቸው እያላስብም። ክርስቲያን እነዚህ የማለት አቅም ራሱ የለውም ነው። ለምን? የራሱ ስላልሆነ። ለምን? ለራሱ የሚጠቅመውን ብቻ የማያደርግ ስለሆነ። ለምን? የኢየሱስ ክርስቶስ ተከታይ ስለሆነ። ለምን? ከፈቃዱ ከምኞቱ፣ ከደስታው ከሌሎች ሐሳብ በፊት የእግዚአብሔርን ሐሳብ ስለሚያስቀድም። ስለዚህ እኛ ስነት ምን አይተን ነው ይህት ነው? ምንድን ነው እዚህ ውስጥ የሚደረገው ባይ ዘ ወይ ምንድን ነው የሚደረገው? ምንድን ነው የማይደረገው? ከእግዚአብሔር ጋር አታችድ የሆነ ከመንፈሳዊ ነገር ጋር መንፈሳዊ ነገራችንን የሚጎዳ ከባህላዊ ሃይማኖት ጋር አታችል የሆነ ምንድን ነው እዛ ውስጥ ያለ? ምንድን ነው የሚሆነው? ብዙ ሰው ሊነግር አይችልም። ብዙ ሰው የሚያየው የትኛውን ነው? በዛ ቀን ተመሳሳይ ልብስ መልበሱን፣ ብዙ ሰዎች መውጣታቸውን፣ የተለያየ ሰልፍ፣ የተለያየ አይነት ፎቶ መነሳቱን ደስ ላል ባይዘው፣ የማህበረሰቡ በአንድነት ያለውን ነገር መካፈሉ በጣም ደስ የሚል ነገር ነው። ብዙ ሰዎች ይሄን ስሜታዊ ደስታን ሼር የመደራረግ እንጂ በዛ ውስጥ የሚደረገውንም ነገር በተለይ ክርስቲያኖች አያውቁትም። አንዳንዶች ደግሞ የሚሉት ነገር አለ፣ እኛ ይሄ የወንጌል በር ነው እንዴትን አንጠቀምም? ከዚህ የተነሳ የራሱ ስርዓት ባለው የራሱ አስፈጻሚ ያለው የራሱ ማህበረሰቡ ድሮ እየሰራ እየተጠቀመ የቆየውን ባይ የራሳችንን ነገር ካልፈጸምንበት የሚለው ነገር ይሄ ደግሞ ስህተት ነው። ይሄ ደግሞ ስህተት ነው። ወንጌል ስንጠቃውን ለምሳሌ በመድረካችን ላይ መጣው ሰው ሌላ ሃይማኖት ስሰበክ አንቀበልም። በመድረካችን ላይ የተሰበሰብ ነው። እዚህ ስንሰበሰብ ለዓላማ ነው። ተሰበሰብ ነው። እዚህ ስንሰበሰብ ስርዓት አለን። ማን እንደሚናገር ማን እንደማይናገር ይታወቃል። ምን እንደሚናገር ይታወቃል። ቅደም ተከተላለ። በዚህ አይነት ስርዓት ነው የአምልኮ ስርዓታችንን ያለውን ነገር የምናካሄደው። በሌላውም አውድ እንደዚሁ ነው። ማን እንደሚያደርግ ይታወቃል። ስም እኮ ተሰጥቶታል በዓሉ። እኔ የአንድ ቦታ በዓል ብቻ እየተናገርኩ አይደለሁም። በሁሉም ኢትዮጵያ ውስጥ እየተደረገ ያለ ምን ምን እንደሚደረግ በበዓል ውስጥ ይታወቃል። እኛ ግን በዚህ ውስጥ ደን ካልሰበክን የምንል ከሆነ መጨረሻ አይወጣውን ነው። ወደዲ ያልከው ደብዳቤ የበዓሉ ዋናዎች ናቸው የጻፉት። እኔም አለኝ ን ኮፒ አለኝ። በጣም የማስጠንቀቂያ ቃል ነው ለሚመለከት ክፍል ሁሉ። የሚለው ቦታ የሚከባበር የሚል ነገር ነው ተቀመጠው ብችስቱ ባለው ነገር ላይ እንዳይቀየጥ። ስለዚህ መጠየቅ አለብን፣ መነሳት አለብን ምንድን ነው የሚደረገው የሚለውን ነገር ጠይቀን? ስለዚህ እኛ ማህበረሰቡ የራሱን ባህላዊ ይሰጥ የማድረጉ የመፈጸሙ እግዚአብሔርም ባይዘወይ አንተ የሚታደርገውን ነገር በግድ አይከለክልም። ህይወትና ሞትን በረከትና ርግማንን ከፊት ያስቀምጣለሁ፣ ምረጥ፣ የፈለግኸውን ምረጥ ነው ያለው። ሕዝብ የፈለገውን ነገር መርጦ ማድረግ ይችላል። መጨረሻ የምናደርገው ግን ጠያቂ በሰማይ አለ። ሁሉም ሰው ያንን ማወቅ አለበት። ስለዚህ ባለው ነገር ላይ የሌላ መብታችን የኛ ነገር እንዲጠበቅ ከፈለቀ የሌላውን መጠበቅ አለብን። ይህ በዚህ አይነት ሁኔታ ያለውን ነገር እንድንመለከት ጥንቃቄ ቢደረግ ጥሩ ነው ይላለሁ። ክርስቲያኖች ይሄ እንደዚህ ያደረጉበትን ምክንያት ሌላ ደግሞ ባይዘወይ ለምን አደረጉም አልልም። በሌላ በኩል ክርስቲያኖች ራሳቸው እድምስ ለምንድን ነው መጽሐፉን የጻፍ ብለህ ስጠይቀኝ ያልኩትን እዚህ ጋ እመጣለሁ። የቤተክርስቲያን መድረክ ስለዚህ ነገር የሚናገረው ነገር የለም። ዝምታ ሰፍነዋል። ምናልባት መሪዎቹም እዛው መሪዎች፣ ዋናዎች አንዳንድ ቦታ ኦልሬዲ ነገርየውን የሚያስተባብሉ መሪዎች ናቸው፣ ብዙ ቦታ። ስለዚህ መጽሐፍ ቅዱስ ምን ይላል? ሌላው ደግሞ እንደዚህ አይነት ቶፒኮች ጊዜው በሚደርስበት ጊዜ ነገርየውን ማንሳት እኔ ብዙ ደስ አይለኝ ኖርማል። ለምን ሌላው ጊዜ ኖርማል የሚቀመጥና የሆነ በዓል በሚደረግበት ጊዜ ሁሉም ሶሻል ሚዲያው ይጮሃል፣ ያኛው ይጮሃል፣ ያኛው በቃ ሁሉም ይጨናነቃል። ከዛ በኋላ ያ ነገር ካለፈ በኋላ ሁሉ ነገር ጸጥላል። ደግሞ ይጠብቃል አንድ ዓመት ያ ስመጣ ይህ በጣም የተሳሳተ ነገር ነው። ለምን አንማረው? የኢትዮጵያ ቤተክርስቲያን ወንጌላውያን ማለት አዋቂዎች ትልልቅ እየተማሩ በሀገር ውስጥ በውጭ ሀገር ሁሉን ነገር በጣም ማስቀመጥ የሚችሉ ሰዎች አለ፣ በጣም በብዛት አሉ። ግን በጣም የማሳድነው የወንጌልን የበላይነት የቤተክርስቲያንን የበላይነት የወንጌልን ታላቅነት በመጠበቅ በወንጌል መድረክ ላይ ነገሮችን አብጠርጥ ረው ፕሮአክቲቭ ነው አስቀድሞ በማየት ለማሳየት ትልቅ ፀጥታና ትልቅ ዝምታ ቤተክርስቲያን ላይ ሰፍነዋል ይሄ ቆፈን ይሄ ጨለማ መነሳት አለበት እኔ ጨለማው ያለው ቸርች መድረክ ላይ ነው የሚለው የከፋ ጨለማ ያለው እዚህ ዝምታ ውስጥ ነው የከፋ ጨለማ ያለው መድረክ ላይ ወንጌልን እናውቃለን ወንጌል ትረተናል ወንጌልን እንሰብካለን የምንለው ለምንድን ነው ህዝብ ግራ ስጋባ ይህን ነገር በፍቅር የማናሳየው ለምን አንሰብክም ለምን አናስተምርም ከወንጌል ማሰራጨት ጋር ወንጌልን ኦልሬዲ እየገፋ ያለውን ነገር ለምን አናሳይም? ትውልዱን ለምን አንመራም? ትውልዱ እኮ ግራ ተጋብቶ የሚያደርገውን እያደረገ ያለው ስለዚህ፣ በዚህ አይነት ሁኔታ ቤተ ክርስቲያን መንቃት አለበት ብዬ አስባለሁ። አሁን ያለው ነገር በጣም ቱ ነው። በጣም አስበሪ የሚሆነው ቸርች አካባቢ ራሱ እኛ ራሳችን ሶስት ሆነን እኮ አንድ አቋም የለንም። ሁለት ንን እኮ አንድ አቋም የለንም። ቤተ ክርስቲያን ውስጥ ያለው አገልጋዮች። ስለዚህ ችግሩ ውጭ አይደለም ያለው ችግሩ ውስጥ ነው ያለው። ችግሩ አገልጋዮች ጋር ነው ያለው። እኛ መስማማት አልቻልንም። እዚህ ካልተስማማ ውጭ ወጥተን እንስማማ። ስለዚህ ያለውን ነገር በማጥናት በመመልከት እያንዳንዱን ነገር በጅምላ ሳይሆን በማጠርጠር በመለየት ይሄ ይሄ ነው ከዚህ የተነሳ ከእግዚአብሔር ቃል ጋር ይጻረራል ከዚህ የተነሳ ከእግዚአብሔር ቃል ጋር ይጻረራል፣ ከዚህ ይሄን የማናደርገው ከዚህ ከዚህ የተነሳ ነው የሚል ነገር ቦልድ የሆነ እውቀትና አስተምሮ በኢትዮጵያ ወንጌላውያን ውስጥ መውጣት አለበት። ይሄ እስካልወጣ ድረስ ይሄ ግራ መጋባቱም ይቀጥላል፣ ይሄ መከፋፈሉም ይቀጥላል። በመጨረሻ ባይዘው የቅይጥነት ውስጥ ነው የምንገባው።